ሰላም ያበሻ አዲስ ቤተሰቦች እንደምን አላችሁ? የሳቱ ዜናችን ተጀምሯል። የያዝናቸውን መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። በቅድሚያ የምናገኘው ዜና በትግራይ ያለው የፖለቲካ ሁኔታ ለደንነቴ ያሰጋኛል። የትግራይ ጊዜ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ የትግራይ ክልል ጊዜ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ዱባይ ይገኛሉ በዱባይ ሆነው በርድ ስቶር ኤጀንሲ ለተባለ ሚዲያ ቃለ መጠይቅ ሰጥተዋል። ለህክምና በዱባይ እንደሚገኙና በቅርብ ወደ ኢትዮጵያ እንደሚመለሱ የገለጹት ፕሬዚዳንት አቶ ጌታቸው ረዳ እስካሁን በኃላፊነታቸው እንደሚገኙ በመግለጽ መንግስታዊ ስራዎችን እየተከታተሉና እየፈረሙ እንደሚገኙ ገልጸዋል። በቀጣይ ትግራይን ማንም የሚምራት ብዙ አያሳስብም ያሉት ፕሬዚዳንቱ ማንኛውም የትግራይ መሪ ከፌዴራል መንግስት ጋር በመቀራረብና በመመካከር የፕሪቶሪያው የሰላም ስምምነትን በማክበር ግዛ ብሔራዊ አንድነትና ተፈናቃዮቹን ወደ ቀያቸው እንዲመለሱ መስራት አለበት ብለዋል። የፌዴራል መንግስት ለፕሪቶሪያ የሰላም ስምምነት ተገዢ በመሆን ከፌዴራል መንግስት ውጭ ያሉ ታጣቂዎች ከትግራይ እንዲወጡ መሰራት አለበት ሲሉም አስገንዝበዋል። በትግራይ ላለው የፖለቲካ ቀውስ መፈጠር የህወሓት ከፍተኛ አመራሮችን ተጠያቂ ያደረጉም ሲሆን ይህንን ሀቅ በመቀበል ለዚህ ውድቀት የዳረገንን አስተሳሰብ መቀየር የትግራይን ችግር ይፈታል ብለዋል። ያለው በእድሜ የገፋ አመራር በሃያና በሰላሳ አመት እድሜ ውስጥ ለሚገኙ ለውጥ ፈላጊ ወጣቶች ቦታውን መልቀቅ አለበት ሲሉም አክለዋል። ትግራይ ደጋግሞ ወደ ስህተት በዘፈቋት አመራሮች መመራት የለባትም በማለትም አሳስበዋል። ፕሬዚዳንት አቶ ጌታቸው ረዳ በትግራይ ያለው የፖለቲካ ቀውስና አካሄድ ለደህንነታቸው እንደሚያሰጋቸው በዚሁ ቃለ ምልልስ ወቅት ገልጸዋል። ይህም ክልሉን መልሰው የመምራት እድላቸው መሟጠጡን አመልካች ነው ተብሏል። በሌላኛው የአገር ውስጥ ዜናችን በመቶ ሚሊዮኖች ገንዘብ የሚገመት ንብረት ይዘለው ሁለት ቀናት ተሰልፈናል፣ ስጋት ሊገለን ነው። ቡናና ሸቀጦች ጭነው የተሰለፉ አሽከርካሪዎች፣ ሰልፉ ተስፋ አስቆራጭ ቢሆንም አማራጭ ስለሌለን እየተጠባበቅን ነው። በሀገራችን አብዛኞቹ አካባቢዎች ባለው የነዳጅ አቅርቦት እጥረት ምክንያት በየማደያው ረጅም ሰልፎችን መመልከት የየዕለት ተግባር ሆኗል። በተለይም አሁን ላይ በሐዋሳ ከተማ ናፍጣ ለመቅዳት በየማደያው ለቀናት ተሰልፈው የሚጠባበቁ አሽከርካሪዎች ምን አይነት ጊዜን እንደሚያሳልፉና ሌላው ሰው ይረዳልን? ያሉትን ስሜት ለቲክቫ ኢትዮጵያ በኩል አጋርተዋል። ሁለት የተሳቢ አሽከርካሪዎች እኛ የጫነው ከ80 ሚሊዮን ብር በላይ የሚያወጣና ለአገራችንም የውጪ ምንዛሬ የሚያስገኝ የታጠበ ቡና ነው ብለዋል። እኛ ጭንቀታችን ለሁለት ቀናት ተሰልፈን በተስፋ ከምንጠባበቀው ነዳጅ በላይ ተመርምሮና ተወቅቶ ከቅምሻ ማዕከል በማሸጊያ ሽቦ ከታሰረ በኋላ ወደ ማዕከላዊ ገበያ ለመጓዝ የተዘጋጀን ቡና ጭነን መሰለፋችን ነው ሲሉ ገልጸዋል። አንድ የታሸገ ሽቦ ቢቆርጥ ከቀናት ሰልፍ በኋላ ወደ ተገላገልነው የቡና ሰውና ጥራት ማስመርመሪያ ወረፋ ዳግም መመለስን ጨምሮ የመሰረቅ ስጋት እንዲሁም በቆየን ቁጥር በቡናው ጥራት ላይ ሊያጋጥም የሚችል የጥራት ጉድለት አደጋ ለከፍተኛ ስጋት ዳርጎናል ብለዋል። የእንስሳት ተዋጽኦ ወተት፣ አይብና ቅቤ ጭኖ መሰለፉን የተናገረው ሌላኛው አሽከርካሪ በወቅቱ ወደ አሰላ ካልደረሱ ድርጅት የኪሳራው ከፍተኛ ነው ሲል ገልጿል። አንድ አሽከርካሪ ደግሞ ከቡታጅራ ወደ ሐዋሳ ተሳፋሪዎች ይዞ ከመጣ በኋላ ለመመለስ በነዳጅ እጦት ምክንያት ለሶስት ቀናት መጉላላታቸውን አስረድተዋል። ተሰጥተዋል። ከአዲስ አበባ ሸቀጣ ሸቀጥ ጭኖ ወደ ውሮ እየተጓዘ ላለፉት ሁለት ቀናት ነዳጅ በማጣቱ በሐዋሳ ከተማ በሁለት የተለያዩ ማደያዎች ተሰልፎ ማደሩን የነገረ ሌላኛው አሽከርካሪ በተስፋ የሚጠባበቁት ነዳጅ ደርሷቸው ቢቀዱ እንኳን በተያዘላቸው ቀን ለመድረስ ለአደጋ የተጋለጠ ጉዞ ለማድረግ እንደሚገደዱ ተናግረዋል። ዲግፋ ኢትዮጵያን እንዳለው ተዘዋውሬ አሽከርካሪዎችን ባነጋገርኩበት ወቅት በሐዋሳ ከተማ ደረቅ ቆሻሻን ከሚያነሱ ማኅበራት መካከል አንዱ ማኅበር እንደሆነ የተነገረለት ቆሻሻ መኪና ነዳጅ ጨርሶ ሶ ሰዓታትን አልፎ ከአንድ ቀን በላይ ይፈጃል በተባለው ሰልፍ መሃል የነበረ ሲሆን በአካባቢው መጥፎ ጠረን ተፈጥሮ በተነሳበት ተቃውሞ በሰው ኃይል ተገፍቶ ነዳጅ ተቀድቶለት ተሸኝቷል። ወደ ውጭ ወዳገኘ ነው ዜና ስንሄድ አሜሪካ ፑቲን በተኩስ አቁም ላይ በሳምንት ውስጥ ውሳኔ ላይ ሊደርሱ ይገባል አለች። ፕሬዚዳንት ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸው አቋም በሳምንት ውስጥ እንደሚታወቅ የአሜሪካ ከፍተኛ ዲፕሎማት ተናገሩ። ፑቲን ለዩክሬን ጦርነት ሰላማዊ እልባት ለመስጠት በወራት ውስጥ ይህንን በሳምንታት ውሳኔ ላይ ሊደርሱ እንደሚገባ የአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሮቢዮ ተናግረዋል። ማርኮ ሮቢዮ ጦርነቱን ለማስቀውም የሩሲያው ፕሬዚዳንት ውሳኔ ላይ መድረስ አለባቸው ሲሉ በብራሰልስ ከነበረው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የውጭ ጉዳይ ሚኒስተሮች ስብሰባ በኋላ ተናግረዋል። የብሪታንያ ና የፈረንሳይ አቻዎቻቸው ፑቲን ስምምነቱን በማዘግየት በዩክሬን ላይ ጥቃታቸውን ቀጥለዋል ሲሉ ከሰዋቸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሶስት ዓመታት በላይ የዘለቀውን ጦርነት ለማስቆም የተኩስ አቁም ስምምነት እንዲደርሱ በሚሞክሩበት በዚህ ወቅት ሩሲያና ዩክሬን የሚፈጽሟቸውን ጥቃቶች አጠናክረዋል። ባለፈው ወር በሳውዲ አረቢያ የተካሄደውን ውይይት ተከትሎ አሜሪካ ያቀረበችውን የሰላሳ ቀናት የተኩስ አቁም ዩክሬን ስትቀበል ሩሲያ በበኩሏ እስካሁን ውሳኔዋን አላሳወቀችም። ሩሲያ እና ዩክሬን ጥቁሩ ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸውን ዋይት ሀውስ አረጋግጧል። ነገር ግን ሩሲያ የጥቁሩ ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውያን የጣሉትን ማዕቀብ ሲነሳ መሆኑን አጽንኦት በመስጠት ቅድመ ሁኔታዎችን አስቀምጣለች። ሩሲያ ይህንን ድርድር ጦርነቱን ለመቀጠል የምትጠቀምበት ስልት ሊሆን ይችላል ተብለው ማርኮን ሩቢዮ የተጠየቁ ሲሆን እሳቸውም የትራምፕን ጦር ጦርነት በአስቸኳይ ማስቆም አቋም በድጋሚ ተናግረዋል። ሩሲያውያን ጦርነቱን ለማስቆም ያለንን አቋም ያውቃሉ። በቅርቡ ከሚሰጡት መልስ ወደ እውነተኛ ሰላም ለመምጣት ወይም የማዘግየት ዘዴ እንደሆነ ግልጽ ይሆናል ብለዋል። አክለውም ትራምፕ ስለ ድርድሮቹ ማለቂያ በሌላቸው ድርድሮች ወጥመድ ውስጥ አይገቡም ሲሉ አጽንዖት ሰጥተዋል። የኔቶ ከፍተኛ ባለስልጣናት በበኩላቸው ፑቲን የተኩስ አቁም ለማድረግ እየተዘጋጁ ስለመሆናቸው ምንም ዓይነት ፍንጭ እንደሌለ ለቢቢሲ ተናግረዋል። ሩቢዮ ግን የተኩስ አቁም ስምምነት ላይ እንደሚደረግ ተስፋ እንደሰነቁ ነው። ሩሲያ የምትሰጠው ምላሽ ተከትሎ አሜሪካ አካሄዷን እንደገና እንደምትገመግም አስረድተዋል። ከስድስት ወራት በኋላ ሳይሆን በቅርቡ ሩሲያና ፑቲን ውሳኔ ላይ መድረስ አለባቸው ብለዋል ማርኮ ሩቢዮ። ሐሙስ ዕለት የፖላንድ የውጭ ጉዳይ ሚኒስትር ሬዴክ ሲኮርስኪ በተመሳሳይ መልኩ ፑቲን ጦርነቱን ለማቆም እርግጠኝነታቸውን በወራት ውስጥ ሳይሆን በሳምንታት ሊያሳዩ ይገባል ብለው ነበር። ዩክሬን የተኩስ አቁም ስምምነቱን በተቀበለችበት ሁኔታ ፑቲን የተኩስ አቁም ስምምነቱ ላይ ካልደረሱ የአሜሪካ ትዕግስት መመናመኑ አይቀርም ሲሉ ከሩቢዮ ጋር ውይይት ካደረጉ በኋላ ሬዴክ ተናግረዋል። ሬዴክ ለቢቢሲ እንደተናገሩት አሜሪካ ፑቲን ጦርነቱን በማቆም የራሳቸውንም ገጽታ የሚጠብቁበትን እድል ለፑቲን ሰጥታቸው ተቀብላቸዋለች ብለዋል። ፑቲን ይህንን የማያሳኩ ከሆነ ግን ሩሲያ ተጨማሪ ማዕቀብ እንደሚጣልባት እና ለዩክሬን ተጨማሪ ወታደራዊ እርዳታ ሊሰጣት ይችላል ሲሉ ገልጸዋል።